የአማራ ፋኖ ትግል መቼ ያልቃል የአማራ ትግል ወይም የፋኖ ትግል መቼ ያሸንፋል ቀንና ሰዓቷ ጊዜ የተሰጠ ነው ያቺ ቀን ለማንኛውም ሰው ተነጋሪ አይደለች አትነገርም አሸናፊነቱን በእግዚአብሔር ወይም ቀኑ በእግዚአብሔር ዘንድ የተያዘ ስለሆነ ማለት ነው ሁሉም ለፈጣሪ ስለሆነ እኛ እንደ አባትነት ወይም እንደ ጸሎት የምንይዛቸው የያዝናቸው ቀኖች ሰዓቶች አሉ ትንቢቱ ጊዜው ተናግሮ በዚያ ሰዓት እንደምናሸንፍ እግዚአብሔር እንደነገረን እንደ አባቶቻችን ያው የምናውቀው ቀን አለ። ያንን ግን ለእግዚአብሔር እንጂ ለሰዓቱ እንጂ ለጊዜው እንጂ የምንሰጠው አሸናፊ ነ ግን፣ አንድነትና፣ በአንድነት በሰላምነት አንዱ ለአንዱ መተሳሰብና መፈቃቀር መዋደድ፣ አንዱን ከአንዱ ከመጣላ ከመገጫጨት የወጣን ሰዓት ጊዜ ግን ቀኗ ታጥራለች። ቀኗን አሳጥረን ታዲያ አሸናፊ የሚሆንበት ነግሬህ ነው የምሄድ ብሎ ነበር። እንድትል በተግባር እንኳ አይሆንልህ